ሰላም ሰላም፣ ውድ ተከታዮች እንደምን አላችሁ? ዘመነ ስፖርት ምርጫችሁ ስለሆነ አመሰግናለሁ። የተለያዩ የውጭ ስፖርታዊ መረጃዎችን ይዤ ተመልሻለሁ። አብራችሁ ይንቆዩ። አርሰናል በኤምሬትስ ስቴዲየም በፕሪምየር ሊጉ ዛሬ 10 ሰዓት ከሀገራት ጨዋታ በፊት የመጨረሻውን የለንደን ጨዋታ ያስተናግዳል። አርሰናል በዳሮር ከኤንዞ ማሬስካ ቡድን አንድ ነጥብ ይዘው መመለሳቸው የሚታወስ ነው። ቸልሲ በ2024/25 የውድድር ዘመን ዋና ዓላማቸው በሚቀጥለው የውድድር ዘመን ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ነው። ከሽንፈት በኋላ ተከታታይ የሊግ ጨዋታዎችን በማሸነፍ በ49 ነጥብ አራተኛ ደረጃ ላይ ይገኛሉ። መድፈኞቹ ከማንቸስተር ዩናይትድ አንዳቻ መለየታቸውን ተከትሎ በሊ ያላሸነፉበትን ጉዞ ወደ ሶስት ጨዋታዎች አራዝመውታል። አርሰናል ከሊጉ መሪ ሊቨርፑል ያለው የነጥብ ጉድለት 15 ሲሆን ከዚህ ጨዋታ በኋላ ዘጠኝ ጨዋታዎች እየቀሩት ነው። ሆኖም በሻምፒየንስ ሊግ በሚቀጥለው ወር በሩብ ፍጻሜው ከሪያል ማድሪድ ጋር የሚያደርጉትን ጨዋታ ቅድሚያ እንደሚሰጡት ይጠበቃል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ፋቢዮ ካፔሎ በአሰልጣኝነት ህይወቱ ላይ ያደረሰውን ትንኮሳና ጥቃት ወደ ጎን በመተው በምትኩ ለጣሊያናዊ አሰልጣኝ ወንድማዊ ባህሪ እያሳዩ ይገኛሉ። በ2007 የእንግሊዝ የወንዶች ብሔራዊ ቡድንን ከመቆጣጠሩ በፊት በጣሊያንና በስፔን በርካታ ዋንጫዎችን ያነሳው ካፔሎ ባለፈው ሳምንት በጋርዲዮላ ላይ አሳፋሪና ብዙም ያልተጠበቀ ትርኢት መፍጠሩ ይታወሳል። አንጋፋው ዋና አሰልጣኝ ፔፕ ጋርዲዮላም ባሳዩት ባህርያዝ ነዋል ከተጫዋቾቻቸው በላይ ሁል ጊዜም ዋና ገጸ ባህርይ መሆን እንደሚፈልጉ ያወሱት ፔፕ ጋርዲዮላ አረብ እለት በሰጡት ጋዜጣዊ መግለጫ ላይ ስለዚህ አስደናቂ የቃል ጥቃት ምን ትላለ የሚል ጥያቄ ቀርቦላቸው፣ ሰዎች ስለ እኔ የሚናገሩትን ሁሉ አዳምጣለሁ። ሚስተር ፋቢዮ ካፔሎ ይህን ሲናገሩ የመጀመሪያቸው አይደለም። እኔ የጣሊያን እግር ኳስ ለማበላሸት በቂ አይደለውም። ለፋቢዮ ትልቅ አክብሮት አለኝ። ይህ የካፔሎ ንግግር የመጀመሪያ አልነበረም ብሏል። የቀድሞ የሚላንና የሪያል ማድሪድ ስራ አስኪያጅ ካፔሎ በበኩሉ እጅግ በጣም ትቢተኛና ትምክተኛ ብለውታል። አንዳንድ ጊዜ ዋንጫዎችን ያሸነፈው እሱ እንጂ ተጫዋቾች እንዳልሆኑ ለማረጋገጥ በትልልቅ ጨዋታዎች ላይ ቁልፍ የሆኑ ተጫዋቾችን ይቀንሳል። ይህም በኔ እይታ ትኩረትና ምስጋናውን ከቡድኑ ለማራቅ የተደረገ ሙከራ ነው ብለውታል። በተፈጥሮ የጋርዲዮላ ቲንከር ሙሉ ለሙሉ አጥፊ ነው የሚለው ካፔሎ በብልሃቱ ያሸነፋቸውን በርካታ ግጥሚያዎች የዘነጉት ይመስላሉ። የእንግሊዝ ስራ አስኪያጅ ቶማስ ቱዌል ማርከስ ራሽፎርድ በአስቶን ቪላ ብሩህ ሕይወት ከጀመረ በኋላ ወደ ኋላ እንዳይመለስ አበረታተውታል። ራሽፎርድ ከማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ጋር የነበረው ግንኙነት ሙሉ በሙሉ መቋረጥ ተከትሎ በክረምቱ የዝውውር መስኮት መጨረሻ ላይ ወደ ቪላ ፓርክ ይዛወራል ተብሎ ይጠበቃል። ፖርቹጋላዊ አለቃ የፊት አጥቂውን እንቅስቃሴ ደጋግመው በመተቸት ከሜዳ ውጭ በሚያደርጋቸው ነገሮች ደስተኛ እንዳልነበሩ ተጫዋቹ ተናግሯል። ራሽፎርድ አሁን ይ በአስቶን ቪላ ቤት ጥሩ እየተንቀሳቀሰ ሲሆን ከሌላኛው በክረምቱ ይፈርማል ተብሎ ከሚጠበቀው ማርኮ አሴንሲዮ ጋር ጥሩ ግንኙነትን መፍጠሩ ይታወቃል። ቱሄል ለ27 ዓመቱ አጥቂው ዳሴንም እየቸሩት ይገኛሉ። ወደ ሌሎች አጫጭር የዝውውር ወሬዎች ሳ ቸልሲ ኤንዞ ማሬስካን ለማባረር ተዘጋጅቷል። ማንቸስተር ዩናይትድ ጃን ኦብላክን በአንድሬ ዮናና ለመተካት ተዘጋጅቷል። ሊቨርፑል ሉዊስ ዲያዝን በሮናልድ አራውጆ ለመቀየር ይፈልጋሉ። ሪያል ማድሪድ የማንቸስተር ዩናይትዱን አማካኝ ኮቢ ማይኖን ለማስፈረም ከፍተኛ ፍላጎት እንዳላቸው ገልጸው ከቼልሲዎች ጋር ፉክክር ውስጥ ገብተዋል። በተጨማሪም ሪያል ማድሪድ የስፖርቲንግ ሊዝበኑን አጥቂ ቪክተር ጂዮከርስን ለማዘዋወር የመቶ ሚሊዮን ዝውውር ሂሳብ አቅርበዋል። ሌሮይ ሳኔ በዚህ ክረምት ከባየር ሙኒክ ጋር ያለው ኮንትራት የሚጠናቀቅ ሲሆን ደሞዙን በመቀነስ አርሰናል ለመቀላቀል ተዘጋጅተዋል። ሊቨርፑሎች የወልቭሱን አማካኝ ጆ ጎሜዝን ለማስፈረም የሚደረገውን ፉክክር እየመሩ ይገኛሉ። ሊቨርፑልን የመልቀቅ ፍላጎት ያለው ዳርዊን ኑኔዝ አይኑን ወደ ስፔን እግር ኳስ በመመለስ ራሱን ለባርሴሎና አቅርበዋል። በሌላ በኩል ሊቨርፑሎች የቨርጅል ቫንዳይክ ምትክ አድርገው የባርሴሎናውን የማል ተከላካይ ሮናልድ አራውጆን ለማምጣት ጥያቄ አቅርበዋል። ኦራጓዊ ኢንተርናሽናል 55 ሚሊዮን ዩሮ የተገመተ ቢሆንም ሊቨርፑሎች 21.1 ሚሊዮን ዩሮና ሉዊስ ዲያዝን ለማቅረብ ተዘጋጅተዋል። አንድሬ ኦናና የማንቸስተር ዩናይትድ ባለስልጣናትን ማስደነቅ አልቻለም እና ቀይ ሰይጣኖቹ እሱን በአትሌቲኮ ማድሪድ ግብ ጠባቂ ጃኖ ብላክ ሊቀይሩት ይፈልጋሉ። ባርሴሎናና አትሌቲኮ ማድሪድ የአርሰናሉን አማካኝ ቶማስ ፓርቴን ለማስፈረም ንግግር ጀምረዋል። የማንቸስተር ሲቲው የክንፍ መስመር ተጫዋች ጃክ በክረምቱ ክለቡን ለመልቀቅ ሲዘጋጅ ረጅም የፈላጊዎች ዝርዝር እንደሚኖር ይጠበቃል። ግብ ጠባቂው የደርሰንም ለመልቀቅ የተዘጋጀ ተጫዋች ነው። የተለያዩ ዘገባዎች ቢወጡም የአርሰናልና የማንቸስተር ሲቲ ኢላማ የሆነው ብሩኖ ጉማሬሽ ኒውካስሎች በዘንድሮ የውድድር ዘመን ለቻምፒየንስ ሊግ ማለፍ ካልቻሉ ኒውካስል ዩናይትድን በትንሽ ክፍያ ለመልቀቅ የሚያስችል ስምምነት አለ ተብሎ የሚናፈሰው ወሬ ውሸት መሆኑ እየተነገረ ይገኛል። ዌስትሃም ዩናይትድ የሊዮኑን አጥቂ ጆርጅ ሚካውታ ጊዜ ለማስፈረም 29.5 ሚሊዮን ዩሮ ለማቅረብ ተዘጋጅተዋል። ታሚ አብርሃም ከኤሲ ሚላን በውሰቱን ወደ ወላጅ ክለቡ ሮማ ለመመለስ ሲዘጋጅ የዌስት ሀም ኢላማ ሆኖ ብቅ ጥቅጥቅ ብለዋል። ቶተናም ሆትስፐር ወደ 50 ሚሊዮን ዩሮ የሚጠጋውን የወልቭሱን የግራ መስመር ተከላካይ ራያን አያት ኑሪን ለማስፈረም 29.5 ሚሊዮን ዩሮ ለማቅረብ ተዘጋጅተዋል። በተጨማሪ የኤቨርተኑ ቪታሊ ሚኬሎንኮ እና የጂሮናው ሚጌል ጉቴሬዝም የእቅዱ አካል ናቸው። ከቶተናም የመጡ ስካውቶች በቅርቡ የክለብ ብሩዥ አማካኝ አርደን ጃሻሪ ካስቶን ቪላ ጋር ሲጫወት ተመልክተው ይህን የ22 ዓመት አማካኝ ለማስፈረም ይፈ